ልቤን ግን አንድ አፈቅርሻለሁ፣ እሱ እውነቴ ነው። ከልቤ ከአንጀቴ በጣም ውድሻ አሉ አምንሻለሁ፣ እንከባከብሻለሁ፣ እጠነቀቅልሻለሁ፣ ፍቅር ሰጥሽ አለ። ምን ከአመንከኝ፣ ልብህን ስጠኝ። ያንተው ነኝ አጥስጋኝ ልቤን ካጠየቅሽኝ አምሻለሁ፣ እንተዋከልሻለሁ፣ እጠነቀቀልሻለሁ፣ ፍቅር ሰጥሻለሁ። ልቤን ግን አልሰጥሽም። ስጮይ ብቱ አልሰማሽም እንጂ ወሬ ታቶጅኝ ምድ አካሌን ሁሉ እንኪ፣ ልቤን ግን አትንኪ። እሱን ከጠየቅሽ እታመማለሁ። ልብ ዋጥ እንክት ብልት ይዘው ጥፍት ሲያደርጉ እያየሁ ነኝ። እህቶችሽ ታዲያ እንደት አመኘኝ ንጹህ ልቤ ገዝተሽ? አይ ተይ ተይ ይቅርብሽ። የሰው ልብ መውሰድ ለአንቺውም አይጠቅምሽም። በሌላ ነገር አምንሻለሁ፣ እንከባከብሻለሁ፣ እጠነቀቅልሽ አለሁ ፍቅር ሰጥሽ አለው በልቤ ግን አላምንሽም፣ አልንከባከብሽም፣ አልጠነቀቅልሽም። ስጮ ይብቱ ያልሰማሽው እውነቱን ልንገርሽ እስከ ገባሽ ድረስ ልቤን የምሰጠው ለአንድዬ ብቻ ነው፣ ለማይለወው። ያገባሁሽ ቀን ግን አንዳችም ሳልፈራ ልቤን ሰጥሻለሁ። ተቀለበት ታዲያ። አይ አይሆንም ካልሽ፣ ዛሬ ልብ ካማረሽ አልተገናኘንም። ይሄን ትችያለሽ።